ሰላም፣ ሰላም የኒዋኪን ስፖርት ቤተሰቦች እንደምናላችሁ? ዛሬም እንደተለመደው ታማኒነት ያላቸው የዝውውር ዜናዎች እንዲሁም ደግሞ ስፖርታዊ መረጃዎችን ይዘንላችሁ መተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ አብራችሁን እንድትቆዩ የምጋብዛችሁ የፕሮግራሙ አዘጋጅና አቅራቢ ዳግም ጆሞ ነኝ። ዛሬ ላይ የተሰሙ ታማኒነት ያላቸው የዝውውር ዜናዎች እንዲሁም ደግሞ የተረጋገጡ የዝውውር ዜናዎችን እነግራችኋለሁ። መጀመሪያ ላይ የምናገኘው ጆን ዶራንን ይመለከታል። ጆን ዶራን እንግዲህ በአስቶን ቪላ ቤት የምናውቀው ተጫዋች ነው። ባለፈው አመት ነበር ወደ አልናስር ማምራት የቻለው በአልናስር ያን ከአንድ አመት ቆይታ በኋላ ወደ ቱርኩ ክለብ ፌናር ባቼ በውሰት ውር ለማምራት ተስማምቷል። ጆን ዱራን እንግዲህ በቱርኩ ክለብ ፌነርባቼ በጆዜ ሞሪኒዮ ስር የሚሰለጥን ይሆናል። አስቶንቪላ የማንቸስተር ዩናይትዱን ተጫዋች ማርከስ ራሽፎርድን ለአንድ አመት በውሰት ውል መውሰዱ ይታወሳል። ባሳለፍ ነው አመትም በአስቶንቪላ ቤት ድንቅ እንቅስቃሴን ማሳየቱን ተከትሎ አስቶንቪላዎች እንግዲህ ማርከስ ራሽፈርድን በአስቶንቪላ ቤት ለማቆየት ማንቸስተርን በቋሚነት ለማስፈረም ማንችስተርን ጥያቄ ያቀርበዋል። አርባ ሚሊዮን ፓውንድም ለተጫዋቹ ዝውውር አስቶንቪላዎች ለማንችስተሮች እንደሚያቀርቡ ተነግሯል። ሆኖም ግን ማንችስተር ዩናይትዶች ለተጫዋቹ ያን ያህል ክፍያ ያንሰኛል የሚሉ ነው የሚመስለው። ማርክስ ራሽፎርድ እንግዲህ በቀጣይ ዓመት ከማንችስተር ዩናይትድ ጋር መቀጠል አለመፈለጉን ተከትሎ አስቶንቪላዎች በቋሚነት ሊያስፈርሙት እየተንቀሳቀሱ ይገኛሉ። ባርሴሎና የኒኮ ዊሊያምስ የዝውውር ሁኔታ እያማረው አልመጣም እንግዲህ የኒኮ ሊፈርም ነው እየተባለ በተደጋጋሚ መረጃዎች ይወጣሉ። ሆኖም ግን ኒኮ ዊሊያምስ እና አትሌቲኮ ቤልባው ሊለያዩ አልቻሉም። ኒኮ ዊሊያምስ ዝውውሩን ወደ ባርሴሎና የማያደርግ ከሆነ ባርሴሎናዎች የሊቨርፑሉን የክንፍ መስመር ተጫዋች ልዊስ ዲያዝን ለማስፈረም እየተንቀሳቀሱ እንደሆነና ሊቨርፑል ቤት መልእክት መላካቸውን ማርካ ዘግቧል። ሊቨርፑልን እንግዲህ ልዊስ ዲያዝን ለማስፈረም ይፈልጋሉ ባርሴሎናዎች። የኒኮ ዊሊያም ዝውውር የማይሳካላቸው ከሆነ የሊቨርፑልን የአጥቂ መስመር ተሰላፊ ልዊስ ዲያዝን ለማስፈረም ይፈልጋሉ ማለት ነው። ቼልሲ ጆዋው ፔድሮን ማስፈረሙ ታውቋል። እንግዲህ ጆዋው ፔድሮ በብራዚል የሜዲካል ምርመራውን አድርጎ የቼልሲን ስኳድ ወደ አሜሪካን ተጉዞ የሚቀላቀል ነው የሚሆነው በዓለም ክለቦች ዋንጫ እየተሳተፈ የሚገኘውን የኤንዞ ማሬስካውን ቼልሲን ለመቀላቀል ጆ ፔድሮ ከብራይተን ጋር መለያየቱ ይፋ ተደርጓል። እንግዲህ በአሜሪካን ነው አሁን ላይ የረፍት ጊዜውን እያሳለፈ የሚገኘው እዛው በአሜሪካን የሜዲካል ምርመራውን ዛሬ ያደርግና ወደ አሜሪካን ወደ ቼልሲን ስኳድ ለመቀላቀል ያምራል ማለት ነው። ሌላኛው የቼልሲን የሚመለከት መረጃ ነው ያለን። ቼልሲ መሐመድ ቅዱሱን ከዌስትሃም ዩናይትድ አሁንም ለማስፈረም ፍላጎት አሳይተዋል። ድጋሚ መሐመድ ቅዱሱን የማስፈረም ጉዳያቸውን እንደ አዲስ ማንቀሳቀስ ጀምረዋል። ከዚህ ቀደም መሐመድ ቅዱስን ለማስፈረም ሲጠይቁ ሮበርት ሳንቼዝን በምትኩ ዌስትሃም ዩናይትዶች መጠየቃቸው ይታወቃል። ያን ተከትሎም ቼልሲዎች እንግዲህ ሮበርት ሳንቼዝን ለዌስትሃም ዩናይትድ ላለመስጠት ለመስጠት የመሐመድ ቅዱስን ዝውውር ዘግተውት ነበር። አሁን ግን በሌላ በሌላ ተጫዋች ቀይረው ጆዋብ ፌሌክስን ለዌስታም ዩናይትድ ሰጥተው መሐመድ ቅዱስን ማስፈረም ይፈልጋሉ። ኤንዞ ማሬስካ እንግዲህ በአለም ክለቦች ዋንጫ ላይ ጥሩ ውጤትን እያስመዘገበ አሁን ላይ በአለም ክለቦች ዋንጫ ላይ እየተሳተፉ ከሚገኙ ክለቦች በሁሉ ከሁሉም በላቀ ደረጃ ጥሩ ገንዘብን ማግኘት የቻለው ቼልሲ ነው። የእንግሊዙ ክለብ ቼልሲ በአለም ክለቦች ዋንጫ ላይ ስምንት ውስጥ መግባቱን ተከትሎ ወደ ሀምሳ ስድስት ነጥብ ሶስት ሚሊዮን ፓውንድ እንደሚከፈለው ታውቋል። በአለም ክለቦች ዋንጫ ፊፋ እንግዲህ ወደ ቀጣዩ ዙር የሚያልፉ ቡድኖችን ረብጣ ገንዘብ እየሸለመ ነው የሚገኘውና ቼልሲም እንግዲህ በቀጣይ ፓልሜራስን ነው የሚያስተናግደው። ፓልሜራስን የሚያሸንፍ ከሆነ ወደ አራት ውስጥ ይገባል ማለት ነው። ፖርቶ ፍራንሲስኮ ፍራዮሊን አዲስ አሰልጣኝ አድርጎ መሾሙን ዛሬ አስታውቋል። እንግዲህ ፖርቶ ፍራንሲስኮ ፍራዮሊን በአዲስ አሰልጣኝነት መሾሙ ይታወቃል። ዛሬ ላይ የያዝናቸው የዝውውር መረጃዎች እነዚህን ይመስላሉ። የዓለም የክለቦች ዋንጫ አዳዲስ ክስተቶችን እያስመለከተን ይገኛል። ኢንተር ሚላን በብራዚሉ ክለብ ፍሉሚኔስ ከውድድሩ ውጪ ሆኗል። በዚህ ጨዋታ ላይ ተከላካዩ ቲያጎ ሲ እንዲሁም ደግሞ ግብ ጠባቂው ፋቢዮ እጅግ በጣም ልዩ ነበረ። ቲያጎ ሲልቫ እንግዲህ በአርባ ዓመቱ ለአገሩ ክለብ ፍሉሚኔስ እየተጫወተ ይገኛል። ሁለተኛ ክሊንሺቱንም ማስመዝገብ ችሏል። ቲያጎ ሲልቫ እጅግ በጣም በቃ የአመራር ስታይሉ ክለቡን ቡድኑን የሚመራበት መልኩ እጅግ በጣም እጅግ በጣም ልዩ ነበረ። ፋቢዮም፣ ግብ ጠባቂው ፋቢዮ ራሱ እጅግ በጣም ድንቅ ነበረ። ኢንተር ሚላንን ሲያሸንፉ ፍሉሚኔስ ቲያጎ ሲልቫና ፋቢዮ እጅግ በጣም ትልቅ ሚናን ተጫውተዋል። ሌላኛው በዓለም ክለቦች ዋንጫ ያልተጠበቀ ውጤት የተመዘገበው በማንችስተር ሲቲና በሳውዲው ክለብ አልሂላል መካከል የተደረገ ጨዋታ ነው። የአልሂላሉ ዋና አሰልጣኝ የቀድሞው የኢንተር ሚላኑ ዋና አሰልጣኝ የነበሩት ሲሞኔ ኢንዛጊ ናቸው። ሲሞኔ ኢንዛጊ እንግዲህ አልሂላልን ከተረከቡ ገና አንድ ዓመት አልሆናቸውም። እጅግ በጣም የሚገርም ቡድን አድርገው አልሂላልን ሰርተውታል ማለት ነው። ማንችስተር ሲቲ እንግዲህ የፔፕ ጋርዲዮላው ማንችስተር ሲቲ አልሂላልን የመጀመሪያውን አጋማሽ ሁለት ለአንድ እየመራ ነበር ወደ መልበሻ ክፍል መግባት የቻለ ለው በሁለተኛው አጋማሽ እንግዲህ የሲሞኔ ኢንዛጊው አልሂላል እጅግ በጣም ተጠናክሮ ገብቶ ጨዋታውን መቀልበስ ችሏል። አልሂላልን አሸናፊ ያደረጉትን ጎሎች ሊዮናርዶ ሁለት ጎሎችን ሲያስቆጥር ብራዚላዊ ማልኮ እና ካሊዱ ኩሉባሊ አራት ጎሎችን እንግዲህ አልሂላል እንዲያስቆጥር ረድተዋቸዋል ማለት ነው። ሊዮናርዶ ሁለት፣ ማልኮን አንድ፣ ካሊዱ ኩሎባሊ አንዱን በማስቆጠር አራት ለሶስት በሆነ ውጤት ማንችስተር ሲቲን በማሸነፍ ወደ ስምንት ውስጥ መግባት ችሏል የሲሞኔ ኢንዛጊው አልሂላል። ማንችስተር ሲቲን ከሽንፈት ያልታደጉ ጎሎችን ማስቆጠር የቻሉት ሀላንድ እንዲሁም ደግሞ ፎደንና በርናንዶ ሲልቫ ናቸው። ማንችስተር ሲቲ እጅግ በጣም አሳዛኙ ተሸናፊ ነው። ከጨዋታው መጠናቀቅ በኋላ ፔፕ ጋርዲዮላ በዳኛው ላይ ኮምፕሌን ሲያደርጉ ተመልክተናል። ዳኛው ያልተገቡ ነገሮችን ሲፈጽም ተመልክቸዋለሁ። ከዛ ውጭ ሲሞን ኢንዛጌው አልሂላል ይለዩ ነበር ሲል አድናቆቱን ገልጿል ፔፕ ጋርዲዮላ። በርናንዶ ሲልቫም ከጨዋታው በኋላ እጅግ በጣም ትን ብሏል በዳኛው ላይ። ሁሉም ግን ኮምፕሌን ሲያደርጉ ነበር። ማንችስተር ሲቲዎች እንግዲህ ዳኛውን ሲያማርሩ ነበር። ሆኖም አንድ ቡድን ሲሸነፍ ወይ ዳኛን ወይም ደግሞ በተጫዋች ላይ ኮምፕሌን ማድረጉ አይቀርምና የሲሞን ኢንዛጊ አልሂላል እጅግ በጣም የተለየው ቡድን ነበረ በትናንትናው በዓለም የክለቦች ዋንጫ ላይ። ዛሬ በሚደረጉ ጨዋታዎች የዓለም የክለቦች ዋንጫ ቀጥሎ ይውላል። ጁቬንቱስ ከሪያል ማድሪድ የሚያደርጉት የዓለም የክለቦች ዋንጫ ሌላኛው ተጠባቂ ጨዋታ ነው። እንግዲህ በዚህ ጨዋታ ላይ ክሊያ መባፔ ሊሰለፍ እንደሚችል ዣቪ አሎንሶ ተናግሯል። ክሊያ መባፔ እንግዲህ በጉዳት ምክንያት ያለፉት ሁለት ጨዋታዎች እንዳመለጡት ይታወቃል። ክሊያ መባፔ በዛሬ ጨዋታ ላይ ሊሰለፍ እንደሚችል ዣቪ አሎንሶ ተናግሯል። በዣቪ አሎንሶ ስር ደግሞ ሪያል ማድሪድ እጅግ በጣም እጅግ በጣም ድንቅ መሆን ችሏል። ቬኒሲየስ ጁኒየር በባለፈው ጨዋታ ራሱ እጅግ በጣም የሚገርም ሆኗል። ሪያል ማድሪድ በዣቪ አሎንሶ ስር እጅግ በጣም ተቀናጅቷል። ጁቬንቱስም ቀላል ቡድን አይደለም። ሆኖም ግን ሪያል ማድሪድን ይገዳደረዋል የሚል እምነት የለኝም። እንግዲህ ሪያል ማድሪድ ጁቬንቱስን አልፎ የሚያልፉ ከሆነ ቦርሲያ ዶርትመንድ ቦርሲያ ዶርትመንድ ደግሞ ሞኔሮን ክለብ ሞኔሮን አሸንፎ የሚያልፍ ከሆነ የሪያል ማድሪዱ ጁዲ ቤሊንግሃም ከወንድም ከታናሽ ወንድም እየው ጆቤ ቤሊንግሃም ጋር በሩብ ፍጻሜው ላይ ሊገናኙ እንደሚችሉ መረጃዎች እየወጡ ይገኛሉ። እንግዲህ ጆቤ ቤሊንጋም በቦርሲያ ዶርትመንድ ቤት እጅግ በጣም ድንቅ የሚባል እንቅስቃሴን እያሳየ ይገኛል። ታላቅ ወንድምየው ደግሞ ጁዲ ቤሊንጋም በሪያል ማድሪድ ቤት እጅግ በጣም ምርጥ መሆኑ ይታወቃል። ከጨዋታው ከአለም የክለቦች ዋንጫ መጀመር በፊት እንደተተነበየው ጁዲ ቤሊንጋም እና ጆቤ ቤሊንጋም በሩብ ፍጻሜው ሊገናኙ ይችላሉ ማለት ነው። ለዛሬ ይዘንላችሁ የመጣነው ስፖርታዊ መረጃዎች እነዚህን ይመስላሉ። ኒዋኪን ስፖርትን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ በየጊዜው የምንለቅላችሁ ስፖርታዊ መረጃዎች እንዲደርሷችሁ ቤተሰብ መሆናችሁን አዘንጉ። ኒዋኪን ስፖርትስ